ሰሞኑን አነጋጋሪ የሆነው አዶናይ በአምለሰት ሙጬ ወይም በቴዲ አፍሮ ባለቤት ፕሮግራም ላይ ቀርበዋል። ሰይፉ ሾ ላይ ቴዲ አፍሮስ ለምን እስከ ዛሬ አልቀረበም? የበርካቶች ጥያቄ ነው። ሰይፉ ሾ ላይ ዩቲ ናስ አስቀርባለች፣ የአዶናይ ተቀናቃኝ። በተመሳሳይ ደግሞ አዶናይ በአምለሰት ሙጬ ፕሮግራም ላይ ቀርበዋል። ምን ይሆን ምስጢሩ? ሰላም ተናስተለን፣ ውድ የቻናላችን ተከታታዮች ሚኪነኝ ለዚህ ቁም ነገር ዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊ ና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደውል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የአምለሰት ሙጬና የሰይፉ ፋንታሁን ፈጠው የወጣው በመሀላቸው ምን ነበር? እስከ ዛሬ ስ ቴዲ አፍሮ ለምንድ ነው ሰይፉ ሾው ላይ ያልቀረበው? በርካታ ታዋቂና ተወዳጅ ሰዎች ሰይፉ ሾው ላይ ቀርበዋል። በመሀላቸው ምን ነበር የተፈጠረው? ከአንዳንድ ታማኝ መረጃ ምንጮች የደረሱን መረጃዎች ቴዲ አፍሮ እንደምታወቀው በኢትዮጵያ ሙዚቃ ኢንዱስትሪ በከፍተኛ ሁኔታ በህዝብ ዘንድ ተወዳጅነት ያስገኘለት በተለይ ግጥም ከመቅጠም አልፎ ወቅቱን የጠበቀ ስራዎችን በመስራት ይታወቃል። ቴዲ አፍሮ እንግዲህ እንደምታወቀው በህዝብ ዘንድ ተወዳጅ የሆኑ ስራዎችን ለማቅረብ ያበቃው በተለይ ፖለቲካዊ ዘፈኖች ህዝብን ድምፅ በመሆን ታሪካ በማጣመር የሄደበት ርቀት በርካታ ኢትዮጵያኖችን ያስደመመ ክስተት ሆኗል። በኢትዮጵያ ታሪክ ታይቶን ተደምጦን በማይ በማይታወቅ ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖች ወጣቱ ድምፃዊውን በጣም በሰዓቱ ገና በለጋ ዕድሜ ሙዚካውን ሙዚቃውን የተቀላቀለው ቴዲ አፍሮ በከፍተኛ ሁኔታ ተወዳጅነትን አትርፏል። በተለይ በ አስራ ሰባት መርፌ የምለው ወያኔ ላይ የዘፈነው ከባድ የፖለቲካ ቅኔ የተሞላበት በርካታ ኢትዮጵያኖችን ያስደመመ ክስተት እንደሆነም ታሪኮችና እውነታዎች ያስረዳሉ። ከዛም የተነሳ ከኢትዮጵያ ከዳር እስከ ዳር በርካታ ቁጥር ያላቸው ኢትዮጵያኖች አክብሮትንና አድናቆትን ሲሰጡም ተስተውሏል። በህዝብ ዘንድ በከፍተኛ ሁኔታ አድማጭን ያገኘው ቴዲ አፍሮ ወይም ቴድሮስ ካሳሁን፣ አባትየው አቶ ካሳሁን ገርማሞ ከዚህ በፊት በጥላሁን ገሰሰ በአንድ ውስጥ የተለያዩ የኢትዮጵያ ከያንያውያን ድምፅ በአንድ ውስጥ እንደነበሩ ጭምርም ነው። የእሳቸው ግጥም ነው የምጠቀመው ብባልም ከእውነት የራቀ ውሸት እንደሆነ ጨምር ነው። ምክንያቱም ግጥሞቹ ከዘመኑ ጋር ወቅቱን የጠበቁ ስራዎች ናቸው። እሳቸው ደግሞ ሕይወታቸው ካለፈ በጣም እንደቆየ ይነገራል። ታዲያስ ሰይፉ ሾውና አምለሰት ሙጬ መካከል ምን ነበር የተፈጠረው? ከዚህ በፊት እውነታዎች እንደሚያስረዱት አምለሰት ሙጬ በኢትዮጵያ ዘፈኖች ላይ እንደ ሞዴሊስት ያው እንደ አብዛኞቹ አርቲስቶች ሰርታ ነበር። በተለይ በጆኒ ራጋ ዘፈን ላይ በጣም በምደንቅ ሁኔታ ሞዴሊስት ሆና ሰርታ ነበር። ታዲያስ ሴፉ ሾውና አምለሰት ሙጬ መካከል የመካከል ምን ነበር በማለትም ነው በርካቶቹን ቅሬታቸውን ሲያነሱ የነበሩት። አልፎም ደግሞ በቅርብ ጊዜ አብሮ ሰይፉ ጋር ሰርቷል ፊልም። ታዲያስ እውነታው ምንድን ነው? በመካከላቸው ክፍተት አለ ወይስ የለም? ይህ እስካሁን ድረስ ለብዙኃኖች እንቆቅልሽ የሆነ ነው። ቴዲ አፍሮስ ለምን ሴፉ ሾው ላይ አልቀረበም? በርካታ ቁጥር ያላቸው ኢትዮጵያውያን ሴፉ ሾው ላይ ቀርቦ ነበር። ቴዲ አፍሮ ያልቀረበበት ምክንያት ምን ይሆን? ሌሎች ግን ሴፉና ቴዲ አፍሮ መካከል ምናልባት ሊፈጠር የሚችለው ክፍተት አለ የሚሉት ነገሮች ቢኖሩትም፣ ቴዲ አፍሮ ደግሞ ሌሎች ከፊሎች እያሉ ያሉት ቴዲ አፍሮ ራሱን በጣም ነው እንግዲህ በጣም የሚያሳዝነው ከሌሎች አርቲስቶች ራሱን ለየት አድርጎ በጣም ስለሚያይ ለመቅረብም አልፈለገም፣ በማለትም ቁጣቸውን ስገልጾ ብስተዋልም። ሌሎች ደግሞ አይ ቴዲ አፍሮና ሴፉ መካከል ያለው ክፍተት የሰፋ ነው፣ በማለትም ሀሳባቸውን ስገልጾ ተስተውሏል። ሌሎች ደግሞ እያሏሉ ቴዲ አፍሮ ዝም ብለው መቅረብ እንዳልፈለገና በጣም ተዘጋጅተውበት ጊዜው ስደርስ ቃለመጠይቅ መደረግ እንደምፈልግም ሀሳባቸውን አስቀምጠዋል። የአምለሰት ሙጬ የሰሞኑን ኢንተርቪ በርካቶችን ያነጋገረ ክስተት ይመስላል። አዶናይን ወደ እሷ ፕሮግራም አቅርባለች። እንደምታወቀው ፖድካስት ጀምራለች። ዩቱብ ከመጣ ወዲህ በርካቶቹ ጋዜጠኛ ሆኑበት ክስተትም ነው እየተፈጠረው አግባባዊ ጥያቄዎችን ጥያቄዎችን በጋዜጠኝነት ስታንዳርድ የማይጠየቅበት ዋነኛው ምክንያት ሰው እንግዲህ ዩቱብ ላይ ስመጣ ተፈትኖ ሳይሆን ቀጥታ በራሱ ሚዲያ ይመጣል። ሰብስክራይበር ካገኘ አድማጭ ካገኘ እሰየው በማለትም ነው የሚቀጥለው። በአድማጭ ወይም በተመልካች በሰብስክራይበር ላይ ነው የሚመሰረተው ዩቱብ በማለት በርካቶቹ ማሳባቸውን ይገልጹታል ታዲያ አምለሰት ሙጬ በኢንተርቪው መካከል የኢንተርቪው ብቃት የላትን በማለት አንዳንዶች የሆነ ሰዓት ላይ መሳቂያ እንደሆነች ጨምረም የአደባባይ መረጃዎች ነበሩ አጠያየቋን በማስመልከት ታዲያ ሰሞኑን አዶናይ ቲክቶከሩን ይዛ መታለች አዶናይ እንደሚታወቀው በበጎ ስራዎች በስተመጨረሻ ህዝብ ዘንድ ተወዳጅነት ቢያገኝም ከዚህ በፊት ግን ስለ ተስፋ መቁረጥ ሴቶችን ደግሞ ተስፋ አትቁረጡ በማለት ጠንክሩ የነቆንጆ እያላት ሴቶችን በብዛት እያሽኮረመመ ሲመክር የነበረው ልጅ ነው። ከዚያም የተነሳ ኢትዮጵያውያን ከዳር እስከ ዳር በጣም ወደዱት። አንዳንድ ትኩረት ፈላጊዎች አዶናይን ይተቹ ነበር። አንተ ለምንድነው ወንድ ልጅ አይደል እንዲህ ስለ ሴት ምን አገባ? በማለትም ሀሳባቸውን ሲያነሱ አዶናይ ልሰማ አልቻለም። መስሚያውን ጥጥ አድርጎ ነበር እየቀጠ ተከተለው ። አዶናይ ታዲያ ከአሜሪካ ወደ ካናዳ በህገወጥ ወጥ መንገድ እንደገባና ተስፋ ቆርጦ እንዳው ወደ ኢትዮጵያ ዲፖርት ያደርጉኛል ብዬ ፈርቼ ነበር፣ ግን ፈጣሪ ፍቃድ ሆኖ ተሳክቶልኝ ካናዳ ስራ ጀምሬ ያለሁ በማለትም የተሻለ ህይወት እየኖርኩ ነው በማለትም ኋላ ደግሞ በሚዲያ ላይ ወጥቶ አይ ቸግሮኛል፣ እርዶኝ በማለትም የኋላ ኋላ ደግሞ ስረጋገጥ አይ ያን የኢትዮጵያ ህዝብ ላይ ሪሰርች ለመስራት ፈልጌ ነው በማለትም ነው። ኢትዮጵያኖችን በሳቱ ዘር፣ ብሄር፣ ሃይማኖት፣ ቀለም ሳይሉ ይህ ልጅ ረድቶ ነበር። አዶናይ በህዝብ ዘንድ በከፍተኛ ሁኔታ ተወዳጅ የሆነ እንግዲህ በቲክቶክ ላይ ደግሞ በሚያቀርባቸው ቪዲዮዎች ከፊል ብዙ ነቀፋዎችም የያዙትም አሉ። በዛው ልክ ምክንያቱም ትውልዱ እየጠፋ ነው። በተለይ የራስን በራስ ማርካት ወይም ግለ ወሲብ ዙሪያ የተናገረው ንግግር በርካቶችን ያሳዘነ ወይም ሴጋ መምታት የመባለው ነገር በርካታ ኢትዮጵያኖችን ያሳዘነና ያበሳጨ ክስተት ሆኗል። አልፎም ደግሞ ስግጥ ፍምስ የሚለው ነገርም በርካቶችን ያናደደ ክስተት ሆኗል። ያም ሆነ ይህ በበጎ ስራ ደግሞ በከፊል መልካምነት እንዳለው ደግሞ አንዳንድ ሰው እንደምታየው መመዘን ይከብዳል። አዶናይ ያን ባህርያትን ባህር ሳይኖሩ ዛሬ በከፍተኛ ሁኔታ በዝብዘን እጅግ ከተጠበቀው በላይ ክብር ያገኝ ነበር። አንዳንድ ሚዲያ ላይ ወተን የምንናገረው ነገር መኮተብ አለበት በማለትም ነው። አዶናይ ደግሞ ያን የተናገርኩት እንደኔ ተስፋ መቁረጥ ውስጥ ያሉት ዲፕሬሽን ውስጥ ገብቶ ወደ ራዝን ማጥፋት፣ አይምሮን ማጣት ደረጃ የሚደርሱ ሰዎችን ለማረጋጋት እዚህ ደረጃ መድረስ እንደሚቻል መረጋጋት እንደሚያስፈልግ ለማለት እንጂ ስግት ፍምስ ያልኩት ደግሞ የውስጣቸውን እውቀት ፍራቻን ትቶ ማውጣት እንዳለበት ባቸው ያን ለማስተላለፍ ነው ስግጥ ፍምስ ያልኩት በማለትም አዶናይ ሀሳቡን ሲያጋራም ተስተውሏል። ታዲያስ ዩቲናስ እንግዲህ ለፍክክሩ በተለይ ለመኪና ለቢዋይዲ ለዘንድሮ ቲክታክ አዋርድ ላይ ለሽልማት እንደምታወቀው በቲክቶክ በኢትዮጵያ ታሪክ ለመጀመሪያ ጊዜ ቲክቶክን ለኢትዮጵያ ሕዝብ ያስተዋወቀች ማለት ይቻላል። ቲክቶክ እንደው ለእሷ ለብቻ መሸለም ነበረበት በማለትም በርካቶቹ ሀሳባቸውን ሲገልጹ ተስተውሏል። በዚሁ መልኩ ሽልማት ተቅራምታ ሳይሆን እንደዚሁ ለብቻ ለሷ ስፔሻል ፕሮግራም አዘጋጅቶ ራሱ ቲክቶክ ኢትዮጵያ በመል ቲክቶክ ካምፓኒ ራሱ ለብቻ መሸለም ነበረበት በማለት ነው። ምክንያቱም ለብዙዎች ና በርካታ ኢትዮጵያኖች ቲክቶክ ፕሮግራም እንዲወዱ የዳረገችው ዩቲን አስናት በማለት ነው። ዘንድሮ ደግሞ ያሳየችው የትወና ብቃት በርካታ ኢትዮጵያኖችን አስደምሟል። እንደ ወንድ መልክ ቀይራ በርካቶችን ያነጋገረ ክስተት ሆኗል። ታዲያስ ዩቲናስ ላይ ያልተነሳ ነቀፋ ዶና ላይ ለመንበረታ በማለት ነው። ዩቲናስን እንግዲህ ሴፉ በማቅረብም በከፍተኛ ሁኔታ ተመልካች በማግኘትም በአጭር ሰዓታት ውስጥ ከፍተኛ ፉክክር ተፈጥሮ ነበር በአዶና ና ጤናት መካከል የብዙ ሺዎች ሰዎች ልዩነትን ሊያጠብ ችሏል። ማለትም ነው። ሰይፉ ታዲያ ፕሮግራሙ ሲያቀርብ ተገቢ አድርገዋል ወይም በተገቢ መንገድ ሄደዋል ወይ የሚለው በርካታ ኢትዮጵያኖችን ጥያቄ ውስጥ የከተተም ሀሳብ ያስነሳ ጉዳይ እንደሆነ ጀምረም ነው። ምክንያቱም አዶና የሚቀርባል ካለ በኋላ ተቸኝ በማለት አዶናይ ደግሞ ለሰይፉ ሾው መልስ ምት መስጠቱ የምታወስም ነው። ታዲያስ በዚህ ጉዳይ እንግዲህ በዋናነት ዩቲናስ እንግዲህ እሱ አዶናይ ብቻ ትችት ከማቅረብ ልቅ፣ አንድ ሴት ወንድ መስላ ከተወነች ወንድ ደግሞ ሴት መስለው ከተወነ ያ ግብረ ሰዶማዊነት ነው ብሎ ሀሳባቸውን የሚያነሱትም አሉ። ስለዚህ አዶና ላይ ብቻ ለምንድነው ሰው ጣቱን የሚቀስለው? በዚያ ወንድ መስላ የሰራችው በርካቶችን ያስደነገጠና የአርት ብቃቷን ቢያስመሰክርም ግን አንድ ሰው ከፆታ ውጭ ሌላ ጾታ ቢመስል ጥሩ አይደለም ወይ አሮጊትን ወይ ወጣት ወይ ጨቅላ ሕፃን መስላ ብተውን ያምርባታል፣ በማለትም ሀሳባቸውን አንስቷል። ምክንያቱም ሴጣን የሚገባበት መንፈስ አቅጣጫዎችን ተጠቅሞ የተለያዩ ቴክኒኮችን ተጠቅሞ ሕዝብን ሊያስስል ስለመጣ ጥንቃቄ ማድረግ ያስፈልጋል፣ በማለትም ነው። በርካቶቹም ሀሳባቸው ሲያነሱም ተስተውሏል። አጠቃላይ እንግዲህ ዩቲናስ በዚሁ ፕሮግራም ላይ እንግዲህ ሰይፉ ፕሮግራም ላይ ብትቀርብም በተቃራኒው ደግሞ አዶናይም በተመሳሳይ አምልስቲ ሙጬ ፕሮግራሟ ላይ ሾ ላይ ያቀርባለች ማለትም ነው። አዶናይም ለሷ ያላትን እሷም ደግሞ ለሱ እንግዲህ በጣም በሚገርም ሁኔታ ፍቅርና መከባበር እንዳሳዩ ጀምርም በዚህ ፕሮግራም ላይ ስለ ስግት ፍምስም ሀሳቡን ስላቀረበበት ክስተትን በመሆንም ነው። በርካቶቹ እንግዲህ ነቆራ መሆኑ ነው በማለት ሀሳባቸውን ቢያነሱም አዶናይ እንግዲህ እስከዛሬ የተለያዩ ፖድካስቶች ላይ ቀርበዋል። ወቸው ጉድ የተለያዩ ፕሮግራሞች ላይ ቀርበዋል። አምለሰት ጋር ብቻ አይደለም እንግዲህ አምለሰት ሰይፉ ጋር ዩቲናስ እስከቀረበች በኋላ እሷን እንግዲህ ደግሞ እሷ አዶናይን ማቅረቧ በርካቶችን ያነጋገረ ክስተትም ሆኗል። በዚሁ በቲክታክ አዋርድ ላይ በዘንድሮው እንግዲህ ሀያ አምስት አዋርድ ላይ አዶናይ ያሸንፋል ተብሎ ከፍተኛ ግምት ተሰጥቷል። ምክንያቱም ዩቲናስን አሁንም እየቀደመ ነው እየመራ ነው። በቅርቡ ደግሞ ውድድሩ እንደምጠናቀቅም ነው። በዚሁ ፍክክር ላይ በብርቱ በህዝብ ዘንድ ተወዳጅነት አግኝቷል አዶናይ። አንዳንዴ ወጣ ወጣ የሚያደርጉት ነገሮች ባህሪዎችን ቢያስገባ ቢያስተካክል የተሻለ ይሆናል፣ በማለትም በርካቶቹ ሀሳባቸውን ያነሱ ይገኛሉ። ስግጥ ፍምስ ዝም ብለው ማበድ ሳይሆን ህዝብን አልሰማም ማለት ሳይሆን ብቻ በመረጋጋትና ና በእርጋታ ነገሮችን ለህዝብ አስተማሪ የሆኑት ነገሮችን ይዞ ወደ ሶሻል ሚዲያ መውጣት እንጂ ማበድ ወይም ትውልድን የሚያጠፋ ነገር አይደለም። አንዳንድ ሰው ስግጥ ፍምስ እያለ ሌላ ነገር ውስጥ ሊደርስ ይችላል። ምክንያቱም ሳይሳካለ ስቀጥታ ደግሞም ታዋቂ የሆነው ገንዘብ ከሌለ ዋጋ የለውም የሚለው ነገር በርካታ ኢትዮጵያኖችም ያነሱበት ክስተትና በርካቶችን ያከራከረና አሳሳቢ ጉዳይ ሊሆን ችሏል። ስለዚህ ስግጥ ፍምስ የሚለው መርሃ ግብር ምንድን ነው የሚለውን በርካቶች የሚያነሱበትም ነው። አዶናይ እንግዲህ በተመሳሳይ ሰት በቅርቡ እንግዲህ በአባ ሂሩ የሚባል የእርዳታ በጎ ስራ ድርጅቶችን በአባ ሂሩ በዛው ድርጅት ላይ ከፍተኛ ብር እንድሰበሰብ አጭር ጊዜ ፎሎወር ራምዚ ሪል ስቴትን ከፍ በማድረግ በሚሊዮኖች የሚቆጠር በዚሁ ድርጅት ላይ ለመርዳት ችሏል። አዶናይ በአሁኑ ሰዓት እየመራ እንደሚገኝ ጀምርሞ በኢትዮጵያ ቲክቶክ አዋርድ በዘንድሮ ቢዋይዲ ሽልማት አለ። ለዛም ከፍተኛ ፍጥጫ ፍጥጫና ፍክክር ተካረዋል። በዚህ ዙሪያ አጠቃላይ ቀስቅሶኝ ለማለትም እንዳልለ ጀምርም ዝምታን እንደመራ ተጀመረም ነው። ዩቲናስ ደግሞ በተመሳሳይ ሰዓት መኪናው ለኔ ካልሆነ ብላ እየቀወጠች ትገኛለች። እንግዲህ በቅርቡ ውጤቱን የምናየው ይሆናል። አሁንም ልዩነት አለ በመካከላቸው። ሰይፉ ሾ ላይ ከቀረበች በኋላ ዩቲናስ ብዙ ባንዴ ብዙ ምርጫዎችን ቮት ተደርጎላት ነበር። በነገራችን ላይ በጎ ስራዎች የሚሰሩ ሰዎች ለምን እንደ ኢትዮጵያ እንዳሳብ አንደኛ ሆኖ እንዳልተሸለሙ በርካቶችን ያጠያየቀ ጉዳይ ሆኗል። ኢንተርናሽናል ኮንተንት የሚሰሩት ኢትዮጵያኖች ስለምን እንደ ሀገር ኢትዮጵያን አያስጠሩም የሚሉት ሀሳቦችም ተነስቷል። አጠቃለያን በማስመልከት ነው ለእናንተ ይዤላቸው መጣሁት። ሰሞኑን ጉዳይ በማስመልከት ማህበራዊ ሚዲያ ላይ አነጋጋሪ የሆነ ጉዳይን በማስመልከት አብሬያቸው አጠቃላይ እንግዲህ የወጡት መረጃዎችን በማስመልከትም ሚዛናዊና ገለልተኛ በሆነ መልኩ ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው የቆዩት ሚኪ ነኝ። ከሚኪታቦርም ፖለሲ ቁም ነገር አዘል ቻናል፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በዚህ ቻናል በዋናነት የምትላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደውል ምልክቷል ክፍት ያደርጉ አድርጉ ያው ሲያድርጉ ወደ አሁኑ የምለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ ሸር ና ኮመንት በማድረግም ላልሰሙት እንዲደርስ ያድርጉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊ ና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት በተለም ክፍል ሰላም ያቆያችሁም።